የማንችስተር ዩናይትድ ታሪክ በስፖርት ታሪክ ውስጥ ልዩ ነው። ለዚህም ነው ክለቡ በመላው ዓለም የተከበረና እጅግ ታዋቂ የሆነው። ልክ እንደ አስደናቂ ከአእምሮ የማይጠፋ የሆሊድ ፊልሞች አጨራረስ፣ የሲራድ ፍራፊ ሰከንዶች ተአምር፣ አስደናቂ ፍጻሜ ለእግር ኳሱ ተመልካች እና ደጋፊ ያጋራ ታላቅ ክለብ ነው። በ1878 ዓ ም የተመሠረተው ማንችስተር ዩናይትድ እንደ ኢሮፕያን አቆጣጠር በ1901 ትልቅ የፋይናንስ ችግር ውስጥ የወደቀበት ዓመት ነው። ምናልባትም ማንችስተር ዩናይትድ የሚባል ክለብ በእንግሊዝ እግር ኳስ ውስጥ እስከ ወዲያኛው አይኖርም ነበር። ኒው ሂተን በመባል የሚታወቀው የአሁኑ ማንችስተር ዩናይትድ በላንክሻየር እና በዮርክሻየር የባቡር ሰራተኞች አማካኝነት የተቋቋመ ቡድን ነው። ከ1900 ድረስ ማንችስተር ዩናይትድ በተደጋጋሚ ዓመታት ወደ መጀመሪያ ሊግ ማደግ ተስኖት ነበር በገባበት የፋይናንስ ችግር ምክንያት። የክለቡ ዝነኛና ታዋቂ ተጫዋቾች ክለቡን የተሻለ ገንዘብ ለማግኘት በማለት በተደጋጋሚ ለቀዋል። የወቅቱ ከዋክብ ተጫዋቾችም ክለቡን ለመቀላቀል ፍቃድ አላሳዩም። በዚህም ምክንያት ክለቡ ወደ ታችኛው የውድድር ሊግ ለመውረድ ተገድዷል። ክለቡ የተወሰነ የፋይናንሻል መረጋጋትን ለመመለስ እንደ አውሮፓውያን አቆጣጠር ከየካቲት 27 እስከ መጋቢት 2 ቀን 1901 በሴንት ጄምስ አዳራሽ በኦክስፎርድ ጎዳና በማዕከላዊ ማንችስተር የገቢ ማሰባሰቢያ ባዛር አዘጋጅቶ ነበር። ቢያንስ 1000 ዩሮ ማሰባሰብ አስፈላጊ ነበር። እንደ አለመታደል ሆኖ ባዛሩ ግቡን ማሳካት ተሳነው። በዛው የባዛሩ የመጨረሻ ምሽት ላይ ሜጀር የሚባለው በኒውተን ሄልዝ ክለብ ታዋቂ የሆነ ውሻ ጠፋ። ውሻው የኒውተን ሄልዝ ተከላካይና የካፕተን ሃሪ ስታፎርድ ነበር። የውሻው መጥፋት በኒውተን ሄልዝ የታሪክ ሂደት ላይ ለውጥ ያመጣ ተከታታይ ክስተት የጀመረ ሲሆን ይህም በኪሳር አፋፍ ላይ የነበረው የሁለተኛ ዲቪዚዮን ቡድን በሰባት ዓመታት ጊዜ ውስጥ ወደ አንደኛ ዲቪዚዮን ሻምፒዮንነት ተቀየረ። በማንችስተር ጎዳናዎች ላይ ከተዘዋወረ በኋላ ሜጀር በአንድ ምግብ ቤት ተገኘ። በዛም የሀገር ውስጥ ባለጸጋ ቢራ ጠማቂ እና ነጋዴ የጆን ሄንሪ ዴቪስ ትኩረትን ስቧል። ውሻውን የተመለከተው ባለጸጋው ጆን ሄንሪ ዴቪስ ውሻ ለልጁ ለመግዛት ጓጉቶ በማንችስተር ኢቭኒንግ ኒውስ ማስታወቂያ አማካኝነት የውሻውን ባለቤት ስታንፎርድን ተከታትሎ አግኝቶ ውሻውን የመግዛት ሐሳብ እንዳለው ይገልጽለታል። የውሻው ባለቤትና የቡድኑ አምበል ሃሪ ስታፎርድ ውሻውን እንዲሁ በቀላሉ እንደማይሸጠው በመግለጽ በአንድ ሁኔታ ከባለ ሀብቱ ጆን ሄንሪ ዴቪስ ጋር ይደራደራል። ድርድሩም ውሻውን ከመግዛት ባለፈ በወቅቱ የፋይናንስ ችግር ውስጥ የነበረውን የኒውተን ሂልዝ ክለብን በገንዘብ እንዲረዳና የክለቡ ድርሻ እንዲገዛ በሐሳብ ያቀርብለታል። ባለሀብቱ ጄን ሄንሪ ዴቪስ ለልጁ የ12ተኛ የልደት በዓል ውሻውን በ3000 ዩሮ ለልደቷ ገዝቶ ከመስጠት ባለፈም የክለቡን ድርሻ ሙሉ በሙሉ ለመግዛትና ክለቡ በፋይናንስ ለማገዝ ተስማማ። በዚህም ምክንያት ዴቪስ የኒውተንን የገንዘብ ችግር ለመፍታት ፍላጎት አደረበት። ስታንፎርድን ጨምሮ ከሌሎች አራት ባለሀብቶች ጋር ክለቡን ከኪሳራ አድኖ አዲሱን ሊቀመንበር ሆነ። በአዲሱ የክለብ የለውጥ ሂደት ውስጥም የክለቡ ካፒቴን ሃሪ የክለቡ ዳይሬክተር በመሆን ተሽሟል። ከሁሉም በላይ ደግሞ የፋይናንስ ችግር ውስጥ የነበረው ክለቡ በወቅቱ የእግር ኳስ ማህበር ክለቡ ጨዋታዎችን እንዲያደርግ ፍቃድ ቢያገኝም ግን በአዲስ ስም ስያሜ እንዲቀይር ተወስኖ ማንችስተር ዩናይትድ በመባል እንደ አዲስ ተዋቅሯል። አዳዲስ ተጫዋቾች ወደ ክለቡ በማምጣት ክለቡ ዳግም በሀገር ውስጥ ተፎካካሪ መሆን ቻለ። ቀያዮቹ ሰይጣኖችም በይፋ እንደ አዲስ የተወለዱ ሲሆን በእግር ኳስ ታሪክ ውስጥ ማንችስተር ዩናይትድ ዛሬ በዩናይትድ ኪንግደም ውስጥ ታዋቂው ክለብ ሆኗል። ሁሉም ምስጋና ለውሻው ሜጀር ይሁን። በ1945 ጥቅምት ወር ከሁለተኛ ዓለም ጦርነት ማብቂያ በኋላ እግር ኳስ እንደገና በመጀመሩ ሰር አሌክሳንድሮ ማቲው ቦስቢን ማንችስተር ዩናይትድን በአስተዳዳሪነት ሾመ። እርሱም በተጫዋች ዝውውር በቡድን ምርጫና በሥልጠና መዋቅር ላይ ታይቶ የማይታወቅ ከፍተኛ ቁጥጥር ማድረግ ጀመረ። ቡስቢ ወደ ማኔጅመንት ከመግባቱ በፊት ለሁለቱ የማንችስተር ዩናይትድ የምን ጊዜም ታላቅ ተቀናቃኞች፣ ማንችስተር ሲቲ እና ሊቨርፑል ተጫውቶ ነበር። ቡስቢ በማንችስተር ሲቲ ቆይታው በሁለት የኤፍኤ ካፕ ዋንጫ የፍጻሜ ጨዋታዎች ላይ ተጫውቶ አንዱን ሲያሸንፍ፣ የተጫዋችነት ሕይወቱ በሁለተኛው ዓለም ጦርነት ምክንያት ተሰናክሎ ሲቀር በሊቨርፑል የምክትል አሰልጣኝነት ስራ ተቀጥሮ ቢሰራም በዋና ቡድን ላይ የሚፈልገውን ሚና ስላልተሰጠው በማንችስተር ዩናይትድ ቤት ክፍት የስራ አስኪያጅነት ቦታ ሲወጣ ልቡ ወደዛው ሸፈተ። ከዚያም በኋላ በዘላለም ሲታወስ የሚኖርበትን የቡስቢ ቤቢስ ቡድንን የገነባው በ1947ና 1949 ኤፌ ካፕ ዋንጫን እና በ1952 ክለቡ በ41 ዓመታት የመጀመሪያውን ዋንጫ አሸናፊ ያደረገው ከዚያም በመቀጠል በ1956 እና 57 በድጋሚ ሊግ ዋንጫዎችን ማሸነፍ የቻለው በአማካይ የቡድኑ ዕድሜ 22 ዓመት ብቻ ስለነበረ የመገናኛ ብዙሃን የቡስቢ ቤቢስ የሚል ቅጽል ስም በሰዓቱ ሰጥተውት ነበር። ለዚህም ነው ሚዲያው ቡስቢ በወጣቶች ላይ ከፍተኛ እምነት ነበረው እየተባለ እስከ ዛሬ ድረስ የሚታወሰው። በ1957 ማንችስተር ዩናይትድ በአውሮፓ ዋንጫ የተሳተፈ የመጀመሪያው የእንግሊዝ ቡድን ቡስፒ እንዲሆን ያደረገው በዛው ዓመት በአውሮፓ ዋንጫ ለፍጻሜ ከሪያል ማድሪድ ጋር ከመድረሳቸው በፊት በግማሽ ፍጻሜው የቤልጂየሙን ሻምፒዮን አንደርሌክትን አስር ለዜሮ ያሸነፉበት ውጤት የምን ጊዜም የቡድኑ ከፍተኛ ጎል የተቆጠረበት ሪከርድ ተደርጎ ይወሰዳል። የማንችስተር ዩናይትድ ቡድን በቀጣዩ ዓመት ቤልግሬድ ዩጎዝላቪያ፣ የአሁኗ ሰርቢያ ከአውሮፓ ዋንጫ ጨዋታ ሬድስታል ቤልግሬድን በሜዳውና በደጋፊው ፊት አሸንፎ ወደ ግማሽ ፍጻሜ ማለፉን አረጋግጦ ወደ ማንችስተር ከተማ ለመብረር ጉዞ የጀመሩት። ከቤልግሬድ ወደ ማንችስተር የሚደረገው በረራ ከኤልዛቤታን ደረጃ የኤርስፒድ አምባሳደር አውሮፕላን በላይ ስለነበረ፣ በረራው ሙኒክ ከተማ ላይ ነዳጅ ለመሙላት የተገደዱት። ከሞሉ በኋላ አብራሪዎች ጀምስ ታይን እና ኬኒት ራይመን በረራውን የጀመሩት በዚያ ጊዜ በረዶ እየዘነበ ነበር። ይህም በማኮኮቢያው ላይ የተንጣለለ ንብርብር እንዲፈጠር አድርጓል። ትንሽ ማኮኮብ በኋላ ኤርስፒድ በእሳት ነበልባል መያያዙን ያዩ ታይንና ግብ ጠባቂ ሃሪ ግሬግ በሕይወት እንዲተርፉ ሰዎችን ማስወጣት የጀመሩት። የምዕራብ ጀርመን አየር ማረፊያ ኃላፊዎች ታይንን ተወቃሽ ቢያደርጉም በ1969 የዩናይትድ ኪንግደም የንግድ ቦርድ እንዳረጋገጠው የታይን ጥፋት እንዳልሆነ ተናግረዋል። ዩናይትድ ሶስት ተከታታይ የእግር ኳስ ሊግ ዋንጫዎችን በማሳካት ሦስተኛ ክለብ ለመሆን አቅደው ነበር። ከሊጉ መሪ ወልቭስ በ6 ነጥብ ዝቅ ብለው 14 ጨዋታዎችን ይጠብቃሉ። የኤፍኤ የበጎ አድራጎት ጋሻን ያዙና ለሁለተኛ ጊዜ ተከታታይ ለአውሮፓ ዋንጫ የግማሽ ፍጻሜ ማለፋቸውን አረጋገጡ። ቡድኑ ለ11 ጨዋታዎች አልተሸነፈም ነበር። አደጋው በዚህ ዓመት የቡድኑን የዋንጫ ፍላጎት ከማሳጣት ባለፈ በእንግሊዝ እግር ኳስ ታሪክ ውስጥ ከታላቅ ትውልዶች መካከል አንዱ ለመሆን ቃል የገባውን አስኳል አውድሟል። አደጋው ከአጠቃላይ 44 ተሳፋሪዎች 23ቱን ሲቀጥፍ 21ዱን ደግሞ አቁስሏል። በሕይወት ከተረፉት መካከል ሰር አሌክሳንደር ማቲው ቡስቢ አንዱ ናቸው። ቡስቢ ቡድኑን እንደገና ገንብቶ በ1968 የአውሮፓ ዋንጫን አሸንፏል። ዩናይትድ ትሪኒቲ በ1968 ዩናይትድ የመጀመሪያውን የእንግሊዝ ቡድን እንዲሆን ያስቻሉትን የጆርጅ ቤስትን የዴኒስ ሎውና ሰር ቦቢ ቻርልተንን ታሪክ በሰፊው እንመለከታለን። ቻርልተን የቡስቢ ቤብስ አባል ሲሆን በክለቡ አካዳሚ ውስጥ በታዋቂው ስራ አስኪያጅ ማት ቡስቢ እና ረዳቱ ጂሚ መርፊ እንዲሁም የክለቡ ስካውት ጆ አርሚስትሮንግ በ1953 ቦቢ ቻርልተንን ያገኘ ሲሆን በ1961 ደግሞ ጆርጅ ቤስትን አገኘ። ከጣሊያኑ ቡድን ቶሪኖ በ1962 የክለቦች ሪከርድ በሆነ በ115 ዩሮ ዴኒስ ሎውን ወደ ክለቡ የቀላቀለ ሲሆን ከዚህ ቀደም ለሃደርስፊልድ ታውንና ለተቀናቃኙ ማንችስተር ሲቲ ተጫውቷል። ቦቢ ቻርልተን በኦክቶበር 6 1956 የመጀመሪያ ጨዋታውን ቻርልተን አትሌቲክን አራት ለሁለት ባሸነፉበት ጨዋታ ሁለት ጎሎችን ማስቆጠር ችሏል። ዴኒስ ሎው በኦገስት 18 1962 ከዌስት ብሮሚች አልቢዮን ጋር በተደረገ ጨዋታ ሁለት ለሁለት የተለያየ ሲሆን በጨዋታውም ላይ ጎል ማስቆጠር ችሏል። ጆርጅ ቤስትም በሴፕቴምበር 14 1963 ኮስት ብረሙች አልቦን ጋራ የመጀመሪያ ጨዋታውን ማድረግ ችሏል። በጠር 18 1964 ሦስቱም ተጫዋቾች በመጀመሪያው አሰላለፍ ገብተው መጫወት የቻሉ ሲሆን ጨዋታውንም 4-1 በሆነ ውጤት ያሸነፈ ሲሆን በጨዋታው ሦስቱም ጎል ማስቆጠር የቻሉ ሲሆን ዴኒስ ሎው ሁለት ጎሎችን ማስቆጠር ችሏል። እንደ ኤሮፓን አቆጣጠር በ1960 ሶስቱም የማንችስተር ዩናይትድ ኮከቦች ለባላንዶር ሽልማት መታጨት ችለው ነበር። ቢሆንም የባላንዶር ሽልማት ዴኒስ ሎው በ1964 ቦቢ ቻርልተን በ1966 እና ጆርጅ ቤስት በ1968 ማሸነፍ ችሏል። ከዚያ በኋላ የማንችስተር ዩናይትድ ተጫዋች ሆኖ ክርስቲያኖ ሮናልዶ ብቻ ነው ይህንን ሽልማት በ2008 ያገኘው። ሦስቱ ተጫዋቾች በጋራ 1633 ጨዋታ ማድረግ የቻሉ ሲሆን 655 ጎሎችን አስቆጥሯል። ጆርጅ ቤስት እንደ አውሮፓውያን አቆጣጠር በኖቬምበር 25 2005 ህይወቱ ያለፈ ሲሆን በመጨረሻዎቹ ሰዓታት ውስጥ በሆስፒታል ዴኒስ ሎው እና ቦቢ ቻርልተን ጎብኝተውት ነበር። ከአንድ ዓመት በኋላ የሶስትዮቹ ሐውልት ኦልድ ትራፎርድ ውጪ እንዲቆም ተደረገ። እርሱም በመጨረሻ በ2008 ይፋ ሆነ። የሶስትዮሽ ሐውልት በማንችስተር ዩናይትድ የ201718 ሶስተኛ ማሊያ ላይ ዲዛይን ተደርጓል። ሰር አሌክስ ፈርጉሰን እና ረዳቱ አርኪኖክስ አቲንግሰን በተሰናበተ ቀን ከአበርዲን መጡ እና ክለቡ በሊጉ 11ኛ ደረጃ እንዲያጠናቅቅ በዛው ዓመት አድርገውታል። በ1987/88 ሁለተኛ ደረጃ ቢያጠርጉሰን ስራ በ1990 የኤፌ ካፕ ዋንጫ የፍጻሜ ጨዋታ ክሪስታል ፓላስን በማሸነፍ ድኗል።

ራሳትሁለላን በማሸነፍ የሶስትዮሽ ድል በማሳካት በድጋሚ በእንግሊዝ የመጀመሪያው ክለብ ሆነ። 2013 መልቀቅ በኋላ ዩናይትድ ወደ ቀድሞ ዝናው ለመመለስ ብዙ ጥረቶችን እያደረገ ቢገኝም እስካሁን አሳት ድረስ በውጤት ማጣት ውስጥ ይገኛል።